እንደ ትልቅነትሽ ካጠፋች ሀይሚዬ፣ ይሄን ይሄን አታድርጊ የማለት እንጂ የመሳደብ ነው። እንደዛ ሆነ ያልኩት አታድርጊ ያልኩት እኔ አልተሳደብኩም። ይቅርታ አድርጊልኝ እንዴ። አታድርጊ ነው ደግሞ። ስለ ፍራንኩ አታውሪ። ገባሽ አይደል? እሷና እሱ ይተዋወቃሉ። እሷ ማረገች እሱ ማረጋት ሁለቱ ይተዋወቃሉ። አይመለከትሽም። በማይመለከትሽ አትግቢ። መጀመሪያም ሽዳ መርታ ሳያስተዋውቁሽ በፊት ገና መጀመሪያ ሀይሚ ሀይ ብላ የፍጽያ ጋር እንደመጣይ ማለት ነው በዛን ሰዓት የምትሰራውን ስራ ጉድ ተብሎ ብዙ ስድብ ሰድባት አስጠፍተዋታል። ሌሎይ ማለት ነው። ሌላ ጀመኦይ እኔ ነግር እንደገና፣ ሰሚራ እንደገና አሁን አሁን ነይ ታረቂ ተናቸሁ አቁማ ነበር። እሺ አጭር ነግጭ እዚህ ጋር ማለት ነው። እኔ ወደ ውሳኔ አሁን ማለት አስፈላጊ አይደለም። እኔ አሁን እዚህ ጋር ሶስት ሲበዳም ማለት ነው። እኔ ነግሬሻለሁ ብዙ ጊዜ ብዙ ብዙ ጊዜዎችን ተነጋግረን ሞት አርጉ ብያለሁ። ሞት አርጉ እዚህ ውስጥ አለች። ብዙ ጊዜ ተነጋግረናል። ብዙ ጊዜ ደግሞ ተነግሬሻለሁኝ። ብዙ ጊዜ በሀይሚ እንዳትመጪ በቦይሚና በቡሩኬ መሀል እንዳትገቢ ብዬ ሱሱ ብዙ ጊዜ አውርቼሻለሁ። በቴሌግራም አውርቼሻለሁ። ብዙ ጊዜ ብዙ ጊዜ ብዙ ጊዜ ማለት ነው። ስለዛ እኔ ሌላ ነገር ምንም ነገር ልልሽ አልችልም። ባለፈው ስለ ሀይሚ መጥፎ ቪዲዮ ሰርታ ነበር ሀይሚ ለሀይላ ብሩክ እንደዛ እንደዛ ብላ እየሰረችው ቪዲዮ ደውዬ እዚህ መቶ ሰው ምናምን ያለሁበት ቪዲዮንም አስጠፍቻታለሁኝ። ይቅርታን ጠይቃለች ሱሱ፣ ገባቸው አይደለም። ይቅርታን ጠይቃለች ቪዲዮን አስጠፍቻታለሁኝ። አንደኛ ደረጃ፣ እኔ ኃላፊነት አለኝ ቁርአንን እኔ በቡራ እና በሀይሚ መጣ ድርድር አላቅም። ድርድር ማለት ነው ማንንም ቢሆን ዛሬ መሬትና ሰማይ ቢገለበጥ እንኳን ድርድር አላቅም። ገባሻ ሱሱ? አንደኛ ደረጃ፣ ከዚህ በፊት ብዙ ነገሮች ተነጋግረናል። ብዙ ነገሮች ነግሬሻለሁ ሱሱ። ብያለሁ ሀይሚ እንዳትመጪ ታይ ብለሽኝ ነበረ አይደለ? አዎ ብዬሻለሁ። እኔ ደግሞ አስተያየት መስጠት ካለብሽ አስተያየቱን በስነ ስርዓት ያለው አግባብ ስጪ። ሀይሚን ትችይ እያልሽ አደለም ሚሰጪው፣ አስተያየት ሚሰጭበት ቦታ በስነ ስርዓት አስተያየት ስጪ ብዬ ብዙ ጊዜ ተነጋግረናል። ማውራት የምፈልገው ነገር ነገ ቢሆን ዛሬ ስለ ሀይሚና ስለ ቡራ ማለት ነው

ገባሽ አይደለም ሲለንዘ እኔ አሁንም እያልኩሻለት ምን እንደሆነ ታቀለሽ። ሀይሚ ማለት የሴት አምሳሌ ጀግና፣ ቆራጣ ሴት ናት። በሀይሚ ማንንም ሰው ሊደራደርብኝ አልፈልግም። አንቺም ደግሞ ሊደራደርብኝ አልፈልግም። ሀይሚ ማለት ምን እንደሆነች እኔ ጠንቅቄ ስለማውቃት ሀይሚ ምን እንደሆነች ደግሞ እኔ ራሷን ጠንቅቄ ስለማውቃት ነው ማለት ነው። ሌላ ነገር ሁሉ ነገር ይቅርና

ብዙ ነገሮችን ብዙ ጊዜዎችን ተነጋግረናል። ብዙ ነገር ማለት ነው። እኔ ከዚህ በፊት እነግርሻለሁ፣ አሁን በኋላም ቢሆን እነግርሻለሁ ማለት ነው። አብዛኛው ጊዜ ግሩፕ ልጆች ቢሮ ሼር ጊዜ ምናምን ነገር ምንም

እኔ ነገን በሆን ዛሬ ሱሱ ቃሌ አንድ ነው። ቃሌ እና ክብር፣ እኔም ቃልሽ እና ክብር ነው። እዚህ ጋር ቁጭ አድርጌ እያወራሻለሁ እንደ ሰው እንደ ትልቅ ሰው እናወራ ብዬሽ ለእዚህ የጠራሁሽ አይደል? እኔ ማለት ነው እኔ ስለ ቪዲዮ አስተያየት የምሰጠው ነገር እነሱ ዝቅ አረግሻት ከፍ አረግሻት የሚል የሚል አመለካከት ካላቸው እኔ እንግዲህ እሱን መረዳት አልቻልኩም እስካሁን። አሁን ዋንዴ እንዳለችው እሷን ስትናገሪ ዝቅ ታደርጊያታለች። እኔ አሁን ትናንትና በተሰራው ቪዲዮ ባጭሩ ምሳሌ ልስጥ ያልኩት ነገር እኔ ለሷም ለሱም በማሰብ ነው እንጂ እነሱ አሁን ብዙ ጊዜ ብሩኬን አትናገሩ የሚሉት የሚሉት ብሩክ እኔ ለብሩኬ የምደግፍ ነው ይመስላችሁ። እኔ ግን ብሩክን ደገፍኩ፣ ሀይሚን ደገፍኩ። እኔም ማቃቸው ሁለቱንም ባንድ በቪዲዮ ነው ማቃቸው፣ በዩቲዩብ ላይ ነው ማቃቸው፣ በአካል አላቃቸውም። ሁለቱም አንድ አካል ናቸው፣ ግን ሁለቱም ላይ ብሩኬም ካጠፋ ብሩክ ይሄን ነገር ባታደርገው፣ እንዲ ቢሆን፣ እንዲ ቢሆን፣ ሀይሚ ይሄን ነገር ባታደርጊው፣ እንዲ ቢሆን፣ እንዲ ነው እላለሁ። እግዚአብሔር ምስክሬ ነው፣ ያቺ አንቺ ካስጠፋሽኝ ቪዲዮ ውጪ እኔ ስለ ሀይሚ መጥፎ ነገር ተናግሬ አላቅ አንድም አሁንም ቪዲዮ መፈተሽ ማየት መብታችሁ ነው። ምንም ግን የማወራው ነገር እሷ አይዲያውን ይዛው ስለመጣች የእሷን ስም ስለጠራ። ለምን ስሟን ትጠሪያታለሽ? ለምን ዝቅ ታረጊያታለሽ? ስም መጥራት ዝቅ ማረግ አይደለም። ይዛ የመጣችውን አይዲያ ላይ ሐሳብ መስጠት ዝቅ ማድረግ አይደለም። ማንም ዩቲዩበር ነው ሐሳብ የሚሰጠው እኔ ብቻ አይደለሁም። ይሄ ስድብ አያስብልም ቤተሰብ እሺ ቆይ ትናንትና ቪዲዮ ላይ እያለቀሽ ነበር ሁሉ አሉ። ወሬ አይጠበቅም ምንም የሚያስለቅስ ነገር ነበር። እኔ ያው ጨረቃ ጨረቃ ስጽፍ ነበር እያለቀሽ ነበር። እናንተ እዛው ከእንትን ውስጥ ውጡ። አሁን ግን እኔ ምንም አላለቀም። አይ የሞተ ሰው የለም ምን አስለቀሰሽ ብዬ ነው። አይ ባለፈው ነው አሁን አሁን እኔ አላለቀም። ተሚራ ማለት ነው። እኔ ልንገርሽ እዚህ ጋር አንቺ በፊት አታውቂያትም። የዛሬ አራት ወር በፊት አታውቂያትም። እሷ ለነሱ እየተናገረች ታለ እየተናገረሽ ገና ይቱ ይቱም ስከፍት ነው አባርጊን ማለት ነው። እሺ አንቺ ተመለሺ ብለሻት፣ እሺ ተመለሰይ። ደህና ነገር እጭናለሁ ብላ ተመለሰይ። እሺ አስታራሻት ተመለሰይ። አሁንም ሁንም ተመለሳ እሷም መተቸት እሷን ዝቅ ማያደርጉ ምን አስፈለጋል አሁን እ እየተቸው አይደለም አልኩሽ እኮ አሁኑ ትችት አይደለም እናንተ ትችት መስሏችሁ ከተረዳችሁት አረዳዳችሁን ማለት ነው እኔ አሁን በዚህ ነገርኩሽ እንጂ አሁንም እሷን እሷን ማለት ነው፣ ዝቅ ከማረግ ታሰምልሽ ማለት ነው። ልንገር ልንገር እኔ ዝቅ ወይ ሆነ ወይ ሀይሚን የሆነ ነገር ዋንዴ እኔ ነገሩ ንሳወራ ለምንድነ ማሰሙኝ እናንተ ልጆች፣ እኔ ያልኩ ሶሱ ነው ማስመለስ። እናንተ ማን ነው ማስዝዋልኩ ሲጀመር? ነው እኮ እኔ እኮ ነገርኩሽ። አሁን ባለፋ አንቺ በይቅርታ ብላ አስመለሻት፣ እሺ። አልሰራም ብላ መለሻት፣ እሺ። ተመለሰይ። አሁን መልሳሷ በአንድ ቪዲዮ አራቱ አራቱም ላይ እሷን እየተቸች ነው ያለችው። ሲጀመር በእሷ መተቸቱ ምን አስፈለገ ነው

ስላወራሁት ነገር ደግሞ ከሱሱ መልስ የጠበኩት ነው። ሱሱ ጋር ነገር ነገር ጨረቃ ይቅርታ ነገር

እና አንድ ነገር ልንገርሽ፣ እኛ በሀይሚ እንዴት መጪብን አንፈልግም፣ በጣም ስለምንወዳት አንቺ። ግን እሷ ካልተመቸችሽ፣ ማቶጃት ከሆነ የምትሰራው ስራ፣ የምታደርገው ነገር ካልተመቸችሽ፣ ብዙ ዩቱበሮች አሉ አይደል? ብዙዎቹ አሉ፣ በእነሱ መስራት ትችያለሽ። ከዚህ በፊት ሶስቴ፣ አራት ይቅርታ ጠይቀሽ እሺ ብለናል። እና መልሰሽ መላልሰሽ እሷን እየነካሽ ነው። እሷን ደግሞ እንድትነኪብን አንፈልግም። የምሬን ነው። አንቺ የምትፈልጊው ቪው ነው አይደል? ቪውና ላይክ አንቺ በቃ ቤትሽን ማሳደግ ነው የምትፈልገው። ግን እሷን የተሳደብሽ መሆን የለበትም የምሬ ነው። እሷን የምጠያት ከሆነ ከጠለሻት ካልተመቸችሽ ብዙ ዩቱበሮች አሉ። ከነዛ ማል የሚመቹሽን ወደ ቤትሽ አምጥተሽ ማስራት ትችያለሽ። እሷን ግን አትንኪብን። በዛ ላይ በጣም ልጅ ናት። አንቺ የሆነ በቃ የምትናገሪያት ነገር በጣም ደስ አይልም። ከዚህ እኔ አሁን አሁን አሁን እኮ አልከተለሽም ዱሮ ድሮ በጣም ነበረ መውድሽ ከዛም መሀል ላይ ስለተቀየርሽ እኔ ትቼሻለሁ። ሲጀመር ሰብስክራይብ ወይንም አንስቻለሁ። ከአንቺ ግን በጣም ብዙ ልጆች የተናገርሽውን ነገር የተናገሩ የተናደዱ ስለሆነ ቅድም ስለተናደድኩ ነው ስሜታ የሆኜ የተናገርኩሽ በጣም ይቅርታ። እንደዚህ መናገር የለብኝም ግን ደግሞ እሷን እንድትነኪብን አንፈልግም። ምክንያቱም በጣም ስለምንወዳት ካልተመቸችሽ፣ ካልፈለግሻት በቃ እሷን መሳደብ ወይም ማይሆን ነገር አንቺ እኮ የምትሳደባት ወይም የምትናገሪያት ነገር በእሷ ላይ ምንም የለም። እሷ የተከበረች ሴት ናት። በዛ ላይ ጋና ልጅ ናት። ጋና ታዳጊ ናት። ትስራ ድለወት ታያት በቃ አትመችሽም፣ ሌሎችን ስሪ። በሌሎች መስራት ትችያለሽ። እሷን አትንኪያት። እኔ ከዚህ ሌላ ምንም ማናገር አልፈልግም። ለተናገርኩት ይቅርታ ብያለሁ። ስላስገባሽኝ ሰሚራ አመሰግናለሁ። ችግር የለም ስለ ይቅርታሽ አመሰግናለሁ። ግን እኔ አስተያየት ነው እንጂ የሰጠሁት። እኔ እዚህ ጋር እሷን እየተሳደብ አይደለም። እንድትረዱኝ የምፈልገው አስተያየት ነው የሰጠሁት። አስተያየቴ እንግዲህ እንደ በምን አይነት መልክ እንደተረዳችሁኝ አላውቅም። ስለዚህ አስተካኪ ነው ያላችሁኝ፣ እሺ ላስተካክል እችላለሁ። ግን ስለመጣው ነገር ስለ አስተያየት ነው እንጂ የሰጠሁት። እኔ ሀይሚን ተሳድቤ አላውቅም፣ ተሳድቤ አላውቅም። ጨረቃ ተናገሪ። ሲስ፣ ሲስ፣ አንዴማ፣ ሲስ አንዴ፣ እንትና አንዴማ፣ ጨረቃ ቁይ፣ እዚህ አንዴ ሲስ ማለት ነው አንቺ አይደለም ሀይሚን ጨረቃ ፋሚሊንም ነው በአሽሙር የምትሳደቢው። አንድ ማለት ነው፣ ትናንት በትናንትናው ፕራንክ ይሄኔ እኮ ሌላ ሰው ቢሆን ዘቅዝቃችሁ ነበር። ይሁን ብለሻል አይደል? ምንም አትክጂም። ይሄን ብልሻት ለምን አስፈለገ? እያንዳንዱ በምታወጣቸው ቃላት አሽሙረኛ ነሽ በጣም ማለት ነው። ግን እኔ ችግርሽ ምን እንደሆነ አላቅም። አቡ እንዳለችው በፊት እኔ የምር በጣም ነበረ የምከታተልሽ፣ ግን እያልሽ እያልሽ ሀይሚ ላይ ተቀይረሻል። ችግርሽ ምን እንደሆነ አይገባኝም። ገባሽ? በትላንትናው ቪዲዮ አንዴ የሆነ ነገር የሆነ ጥሩ ነገር ተናግረሻል። በነገራችን ላይ ማለት ነው የሆነ እንደዚህ አይነት ነገር ባሰሩ ይሄ እንደዚህ ድብድብ ቢፈጠር ምናምን ብለሻል። እንደዛ ብለሽ እያለሽ ደግሞ የሆነ ሀይሚን እንደ መንካት የሆነ ትክክለኛ አሽሙር ምን ነው የምታወዩ? ማለት ነው ገባሽ? ይሄ እኔ አልገባኝም። ይሄንን አስረጅ፣ ሁላችንም ይሄንን እንፈልጋል። ለምን ትላንትና ልጁ ተዘቀም ብለሻል? ታች ላይ ማነው ነው አስተጃረቀ ምን መሰለሽ፣ እሷ አሁን ደረቅ ናት ሀይሚ ብሎ ኮመንት መስጠት አለ። እሷ አስተያየት ነው እንጂ ስድብ አይደለም። ይሄ ደረቅ ኮመንት ስድብ ነው፣ የምር ስድብ እኮ ነው ማለት ብዙ ሪያክት የሚያደርጉ አሉ። በነገራችን ላይ ስለ ሀይሚና ስለ ቡራ ወንዶችን ሴቶችን ካየሽ ማለት ነው ገብተሽ እያይተሽ ከሆነ ሁለቱንም የሚወድና ለሁለቱ በኩል አብሶ ወንዶች እኔ በነገራችን ላይ ሴቶችን ብዙ ምን ዩቲዩበሮች